በእውቀት የተሞላ ሰው የሆነ ዊዝደም ያለው ሰው በጣም አትራክት ያደርገኛል። ማለት የትምህርቱ ደረጃ ራሱ ግራጁዌት እንኳን ያላረገ ሰው በጣም ስማርት ሰው አገኘሁት። አታውቅም? ስማርት ሰው አለ፣ ስማርት ላይፍ፣ ስማርት በጣም በጣም ብዙ ሊሚታችሁን ማወቅ ካልሆነ ክሪንጅ ነው የምትሆንባቸው። ለሴቶች አይተ ነው አላውቅም፣ ያለፈ ቀን ባለፈው ይ ነኝ ግን ምንድን ነው ያለ ያለ ቀልድ። ለሴት ደግሞ አስበው እንዴት ቤት በጣም የሆነ በቃ ያለ ሴቶች ራሳቸውን ከምታስበው በላይ መዝናኛ ውስጥ አሉ። አሁን አንድን ወንድ ስለ ኬቲ ፔሪ ጠይቀው ላ ያሉ ይችላል ብጠይቀ ታውቃለች። ዝም ብላ ራሱ ዝም ብላ ስለሆነ ስለሆነ ነገር ታውቃለች። ስለዚህ በእያንዳንዱ ነገር ማስፋት ራስህን የፈለከውን ማለት ግን አሁን የሚወነጨፉት ነገር በስተዋል አንቺን ማደረግ ወደፊት ጓደኞች ለዛ ነው። እስከ ዛሬ አይገባኝም። የግሩፕ የሆነ ሴቶች የሴቶች ግሩፕ ሲወጡ አምስት ሆነው ስድስት ሆነው ሲወጡ አንደኛው አትሰክርም፣ ጠባቂ ትሆናለች። ለምን እንደምትጠብቅ ከባል ለምንድነው ሴቶች ሞቅ ካላቸው ይወነጨፋሉ። በጣም ልክ ያለውን መስራ ይሰራሉ። ያንን ስለምታቅ ነው እንጂ ወንድ ጋር አሁን ጠባቂ የለም። ሁሉም አብሮ ነው የሚጨብሰው ወንድማ ምን ይሆን ነገሩ? አሁን ጊዜውም ከፍታሉ። እንድጣላት አስጠላት ነው። ሴቷ እንደ ፈሪ ቢመጣለት አስጠላት ነው። አስጠላት አይደለም፣ እራሷም አይገባ ስራ እንዳትሰራ ነው የምጠብቃት። ሄዳ ሌላ ሰው ጋር ልጠፍ እንዳል። ፐርሰናል ነገር አይጠየቅም። እኔም ደስ አይለኝም። ለዛ እንጠይቅም። ለምጌት አለሁ ጠይቅን ችግር የለም። መጠይቅ ብለዎች ነው ጠይቅ አነሳሳሪ ነው። ኧረ ችግር የለም ጠይቅ። የባለስልጣን ልጅ ነው፣ የባለስልጣን ልጅ ነው እያሉ ንዝንዝ አደረጉ እንዴ። ብትሆንስ ባትሆንስ፣ በቃ ይሄ እኮ የቤተሰብ ጉዳይ ነው። ፐርሰናል ነው። አነሳሳሪ ነው። ሁሉም ሴት አንድ አይደለም። አይኖ አይኖ ተርፎር ላይ አንድ አንድ አይነት ናቸው አላልኩም እኮ። በጣም ጥሩ ሴቶች አሉ፣ በጣም ራሳቸው የሚጠብቁ በጣም በጣም በጣም በባዶ ዘና የሚሉ እኔ ባለፈ አጋጥሞኛል። ከጠጡት በላይ ነው ዘና የምትለው። ወይ ራሷ ዝናናችን ራሷን ጠብቃ አንድ የሚዝናናሉ ካልደረሰባቸው ሰው ማየት ዘል ምና የሚሉ ልክ ሲነጋጭ ስርዓት አርገ ተቀመጥ ምና አሁን ቲክቶክ ላይ ረጅም ጊዜ የለም። ብዙ ሴቶችንም ትታውቃለህ ምናምን እና አሪፍ ሴት አግኝት አታውቃም? ቀባገባት ምናምን ብለህ የምትመኛት አይነት ሴት ኢነርጂ ማጭ ማድረግ አለባቸው። እና ወደደችም ጠላችም ፌመስ ካልሆነች የምሬን ነው የምልሽ። ፌመስ ለመሆን ቲክቶክ ለመስራት ነው የሚጣጣሩት ሴቶች ብዙዎች። እኔ እንዴት ሲያሆን በቃ ዋን ዌይ ኦር አናዘር ወይ ያን ቲክቶክን ማስገባታቸው ይቀርም እና እኔ ፍላጎት ሄ ይቀንሳል፣ እኔም ብለው ስካልመጡ። ስለዚህ ያንን ለማድረግ ፌመስ ሰዎች ሶስት አረብ ብዙ ፌመስ ሰው ድታርቅ ያለ እና ፌመስ ሴቶች ደግሞ አንዷ አብራኝ ስትሆን ደስተኛ ትሆናለች። ጓደኞቿ ጋር ስትሆን ደግሞ ትነቀኛለች። በጣም አስቸገረች ም የዋህ የምትባል ጥሩ ስም ያላት ሴት ማ እሷ ጋር ፍቅር ጀምረን አልሆንም። አንዷ ብዙ ነገር ተደራርሰናል፣ ግን እሷ ደግሞ ቤት ምናምን ሲንግል ምናምን እንዴት ብታረግ አንተ ከዛ ጋር ችግር የለብህም። ችግር የለብኝም። እንዴት አረኩኝ አልኮች ኮርስ እንድማመር እንዴት አረኳል። በጣም ብዙ ኳሊቲዎች አሏት፣ ግን ከልጇ ጋር ተያይዞ ከልጅ አባት ጋር ተያይዞ ከራሷ እናትና ቤተሰቦች ተያይዞ በጣም ብዙ ነገር ሲደርስ ተፈላግ ከባድ ነው። ሌሎችን ማድረግ በእኔ ሲቹዌሽን አምስት ዓመት አስር ዓመት ካልጠፋው መስተቀር ከትንክቶ ከባድ ነው ምንሳት በጣም ይወዱኝ እና ወደው ወደ የሆነ ሪሌሽንሽፕ ላይ ስንደርስ ወይ ጓደኞቻቸውን ትጥቀስበት ያነሱና ሲበክሏቸው መጥፎ መጥፎ ነገሩን ብቻ ማየት ይጀምራሉ። ምናምን እኔ አሁን ኤሜ ሴት አይደለም፣ የራሴ ላይፍ ማሻሻል እንጂ የሆነ ሰው ላይ ደክም ብል የሆነ መግባትም ምንም ሆኑ ይችላል ላይን ስለማልፈልግ ነው። ይሄን ላይፍ ማታቅ ሴት ነው ማግባት ደስ ያለኝ ግን ባለትዳር ናት ማ ባለፈው አግኝቼ ደስ ብሎኝ ግን ባለትዳር ናት ማ ማታቀህ ቲክቶክ ላይ የሌለች ነች የላትም፣ ቲክቶክ እራሱ የላትም። ጀስት እየተዝናን ነው የፈለግ ከሆነ በሰው በሰው ነው ያወቅኋት እና ሰውን አወኳት ስልሽ ጀለስ ኢንቫይት አርጎ ነው ክለብ የሄድኩት እና ዘይቼ እሱን ያስታወቀ የእሱ ወንድም ሆነ። የፈለግከውን ጠጣ፣ በቃ ጫላ ዘጭ ነው መልክ ዘጭ ነው ፈታነው ምናምን፣ የፈለግከውን ጠጣ። ክሮም ላይ ሰርች አድርጌ ራሴን ክሮም ላይ አሁን ደስ አይነት ሴት ባገኝ ከአንዳንድ ነው ማገቡ። ግን ባለትዳር ነኝ አለች አለ አለ ስለሚመስል አለ ምንም አያውቀዋል። ምንም ማን እንደሆነ ምን እንደሆነ ማያውቋሉ። አሁን ሳ የፈለገ አንድ ሚሊዮን ፎሎወር አምስት መቶ ሚሊዮን ፎሎወር አለ ቢመጣ ማነህ ነው የምትለው። ምንም አታቆሙ። ስራ ላይ ናቸው። ዲያስፖራ ነው የማገባው። አሁን በተርፎር ላይ ምክርባ ልጃለች ስመጣ ከሷ ጋር ተጋብቼ ብኖር ደስ ይለናል። ልጆቻለች አግብታ ብታስት ጥሩ። አይ እኔ አግብታ ከምትወስደኝ ይልቅ በቃ ዲያስፖራ ሆና እዚህ ተጋብትም መኖር እንችላለን። ሽንጥ ራስ ሀብ ነውን ላዊ ሽንጥ አባርገሽ ማን አስብ ልክ ካልጋ ስተነሳ ለአንዳንድ ነገር ያስፈልጋለሽ መቶ ሺ ብር ቁጭ ብሎልሽ ማን አስ ግን ዩዝለስ የምሬ ነው እንደ ሴቶች አይደለም በእውነት ነው የምልሽ እኔ አሁን ከአንድ ሴት ጋ ተኝቼ መቶ ሺ ብር እንዲ ምናምን አውጥታ በሰጠኝ ምንም አላደርገውም ዩዝለስ ነው ለወንድ ምንም ምንም ነው የማላረገ፣ የምሪ ነው ብ ለሴቶች ሲሆኑ ያን ፀጉር ገዛለሁ፣ ይህን ኮስሞቲክስ ገዛለሁ ምናምና ትልቅ ብር የሚሆነው እንጂ ለወንዶች በቃ ተከፍሎ የሆነ ሳታቆማለህ። አሁን በጣም ፈጣም ሴት ስታገባ ራሱ ሆነሶስት ላይፍ ምንድን ነው ትላለህ? የምትወዳትን እስከ ላስገባህ ድረስ ምንድን ነው የመኖር የተርጉ ምንድን ነው ትላለህ? ትዳርማ ስፔሻሊ በጣም ወንድ ልጅ በተለይ ሴት ልጅ በጊዜ ሂደት ትወደዋለች። ወንድ ግን ማትወዳትን ከሆነ ለገንዘብ ብላ ያገባው በጊዜ ሂደት ስቃይ ነው የሚያለበት እኔ አለመ